እኔ እዚህ ቤት መብት የለኝም ማለት ነው። ይኸውልህ እኔ ምንም ነገር አልተናገርኳትም። የሴትዮዋን ማለቴ የእናትህን ማንነት ማረጋገጥ ስላለብን ነው። ስለዚህ ስለዚህ እናትህ ዲ ኤን ኤ መመርመር አለባቸው። እኔ እናቴ በፍጹም አልመረመርም። አይደል አንተ የኔን ምክር መቼም ቢሆን ሰምተህ አታውቅም። ስለዚህ እኔ እናንተ ከዚህ በኋላ መፋታት አለብን። ምን እያልሽ ነው? ቆይ ትዳር እንደዚህ ቀላል ነው እንዴ? አንተ እኮ ነው ሚስትነቴን ክደ ከዚህ ቤት ውጭ አልከኝ። እኔ አሁን እወጣለሁ። የቀረውን ደግሞ እዛው ፍርድ ቤት እንጨርሳለን። ቆይ እናት እንደዚህ ትባላለች? ውዴ አቃሉ እናትን ምን ያህል እንደምትወዳት እንደምትናፍቃትም ጭምር፣ ግን ደግሞ እናት ስለመሆኗ ምንም አይነት ማስረጃ የለህም። እሺ በቃ እንዴ ያልሽውን ነገር ለማድረግ ሞክራለሁ። የኔ ልጅ ትንሽ ምግብ ጉረሷ። ግዴ የለም ምንም አይደል፣ በለም ትንሽ ባይሆን አንቺ እሺ። እኔ የሆነ ጉዳይ አለኝ፣ ጉዳይን ጨራሽ ይመጣለሁ። ሰላም እሺ በል ሰላምዬ እዬ ለአንቺ ላቅርብልሻ? እሺ ደስ ይለኛል። ቤስቲ ሄሎ ወያ ቤሎ እንዴት ዋልክ? ሰላም ነው አለሁ። እባክህ እንዴት ሆነ ነው? ሰፈር አካባቢ ነኝ። እባክህ ሰው በጣም ጨንቆኛል። አንድ የማማክርህ ነገር ነበር። ሰፈር ያለው ካፌ ማሚ ጋር ነኝ። እሺ ኧረ እዚሁ ነኝ ያለሁት፣ እመጣለሁ። ምንድን ነው የሰራሽው? ምንድን ነው የሚዘጋሽ? ምንድን ነው የሰራሽው? ኧረ ልጄ ምን ሆነ? ለስለሳ አድርጌ እኮ ነው የሰራሁልሽ። እውነቱን ለስለሳ ያለ ምግብ ነው። እናቱ ሰው እኮ ነኝ። ይሄ እንኳን ለሰው ለከብት ራሱ ይሆን? አሁን ሳጅልኝ የኔ ልጅ። እሺ ካጠፋሁኝም ይቅርታ። ትንሽ እንኳን አታፍሪም? ከገደልሽኝ በኋላ ይቅርታ ስጠይቂኝ? ቆይ ደግሞ እስከ ዛሬ የት እንደወደቀ እንኳን የት እንዳለ እንኳን የማታቂ ዛሬ ልጄ ብለሽ እንዴት ልመጭ ይቻልች? ወይ የኔ ልጅ፣ የእናት አንጀት ሆኖብኝ ነዋ። እውነት የእናት አንጀት ሆኖብሽ ያኔ በድህነቱ ጊዜ የት እንደነበር ቼክ እንኳን ያላደረጋችሁ ሰዎች ዛሬ ግን ወንድም ነኝ እናት ነኝ ብላችሁ ከየት ነው የመጣችሁት? ቆይ የት ነበራችሁ? እንዴትስ መጣችሁ? ትንሽ ገንዘብ አገኛ እሱን ልበሉት ታስጨርሱት። ለዛ ነው የመጣችሁት? ይኔ ልጅ ገንዘብ እንኳን ፈልገን አልመጣንም። ይኸውልሽ ከቻልሽ ቤት ፈልገሽ ብትወጪ በጣም ደስ ይለኛል። በጣም ነው የሰለቸሽ፣ በጣም ጓደኛዬ ታውቅ፣ እልሜን ዘመኔን ሙሉ ስፈልገው የነበረው ለማግኘት ስጥር ሲጸልይ የነበረውን ነገር እኮ አገኘት። እናቴን አገኘኋት እያልኩ ነው። ዋው እንኳን ደስ አለ ወንድሜ፣ እና ይሄ በጣም ያስደስታል እኮ። ደስታውማ ጥሩ ነው፣ ግን እናቴን በማግኘት የሰላም ደስ ያላታል አልመስለኝ እንዴ? ለምን? በጣም ትልቅ ችግር አልፋለች። በጣም ከባድ ነገር ነው ያለፈችው። አንድ ቀን እነግርሃለሁ። ስለዚህ ስለዚህ እናቴ እኔ ቤት የመጣችው ሰራተኛ መስላን፣ እናቴ መሆኗን ግን ልክ እንዳያዋት ነበር ያረጋገጥኩት። በጣም ይገርማል። እና እናቴ መሆኗን በምን አረጋገጥኩት? እንጂ በደመነፍስ የሆነ ደመነፍስ፣ የሚነግር ነገር የለም ልክ እናትን ስታገኛት በቃ የተሰማኝ ስሜት እናቴ እራሷን ያገኘዋት እያል የተሰማኝ። እንዲህማ የሚባል ነገር የለም። አንተ የተማርክ የመሰልክ ሰው አለ እንዴ? ዴ እንዴ፣ የተመርምረ እናትን መሆኗን ማረጋገጥ መቻል አለብን። ምናልባት ተመርምራ እናትህ ባትሆንስ? ተው ተው ሰለሞን እንደዚህ አትበል፣ በፈጣሪ እንደዚህ አትበል። የሴጣን ጆሮ ይደፈል። እኔ የወንድምነቴን ነው የመከረው። ለአንተም ምርመራው ቢደረግ ለአንተም ጥሩ ነው። እርግጠኛ ነው። እንደሱ ማድረግ ነው የሚሻለው። እሺ ምን አደርጋለሁ። ለማንኛውም እግዚአብሔር ከአንተ ጋር ያ አቤን። አቤን ጓደኛዬ፣ አንተ ግን ደለ በቃ ካልደውልኩ፣ ላደውልኝ ማ በለሽ። እንዳታለቃቅሽብኝ። ሂጂ እዛው ሂጂ እዛው ሂጂ እና ተነፋረቂ። እዚህ ቤት የመጣሽው ለሰራተኝነት ነው። ወይ ትሰሪያለሽ፣ ወይ ደግሞ ትወጫለሽ። እሱ ፊት ደግሞ የምትነፋርቅ የምታንሾካሽኪ ነገር ታቁሚያለሽ። አይ ካልሽ ደግሞ እገልሻለሁ፣ እገልሻለሁ። አሸኒ ልጅ ቤቱን ለቀቄ እወጣለሁ። ኮበስ እንደዚህ ነው የሚባለው። አሁን 15 ቀን እየሰራሽበት እንዴ? አየሽ አይደለ፣ ኢትዮጵያ ላይ ቤት እንዴት እንደተወደደ በዛ ላይ ጥበቷ የሚገርምሽ። ጎማ አልጋ የምታነጥፊው ጎማ ነው። በረንዳ ላይ ሆነሽ ነው። አንዴ ዘመን ቤት አለ እዛ ልክልሻለሁ፣ ግን በፍጹም አልነው ደላለው ነገረኝ ብለሽ እንዳታወሪ ሚስጥር። አሪፍ ቤት ነው። ቤቱ በጣም ምርጥ ቤት ነው። ግን ችግሩ ልጅቷ ምንም ሰው አትወድም። ባልየው ደግሞ የሚገርምሽ በጣም ጥሩ ሰው ነው። ድንገት እሷ ካላስቀየመችሽ ነው። ታውቋቸዋለሽ? አዎ፣ በደንብ ነው የማውቃቸው። የሚገርምሽ ከዚህ በፊት በጣም ብዙ አከራይቻለሁ። ባልየው በጣም የዋ የተባረከ ሰው ነው። ሚስቱ ግን ሆሆ ሆ። እና ለማንኛውም ቤቱ ሞክዱና እናወራበታለን። አደራ ግን ይኸውልሽ፣ በፍጹም ደላላ ነኝ ብለሽ እንዳታወሪ እንዳታጠይኝ። እኔ የምልሽ ካላስቸገርኩ፣ ሰፈሩን ብዙም ስለማላውቀው አንዳንድ ነገር ከችግር ደውይልኝ። አረ ምንም ችግር የለውም፣ ደውይልኝ፣ አሳይሻለሁ። እሺ ነበርሽ እስካሁን የት ነበርሽ? ቆይ ስም ታደርጊያለሽ? አቤል፣ አንተ ራስህ ስም ታደርጊያለሽ? ለማ፣ ቤቴ ነው ቤቴ። እኔ ደግሞ የሚከራይ ቤት ፈልጌ። ምን ያህል ጊዜ ፈለኩሽ! ምን ያህል ጊዜ አንቺን ለማግኘት ደከምኩ። እውነቴን ነው አንቺን ለማግኘት ያልሄድኩበት ቦታ አልነበረ፣ ግን ላገኝሽ አልቻልኩም። በቅርቡ እንኳን ሐዋሳ አንቺን ፍለጋ ሄድኩኝ። አቤል፣ ምን ላድርግ የነበረብኝን ችግር እንዴት አድርጌ እንደመነግር ካላቀ። አቤት፣ ምን ፈልጋ ነው? የሚከራይ ቤት ፈልጋ ነው። ምን ፈልገሽ ነው? ቤት ካለ ብዬ ነበር። አለ፣ ግን ባለት ዳርኩን አናከራይም። እና ደግሞ የግቢው ህግ አለ። ከአንድ ሰዓት በኋላ መግባት አትችይም። እዚያ ያመሸሽበት ነው ምታድሪ። በቃ እናንተ አውሩ፣ እኔ ልቆ እኔ ነው ውስጥ ለባና እናወራለን። እሺ፣ ነይ ነይ ነይ ነይ ነይ። ሰሊ ባሽ ይሄ ነው አሁን ምን ነው? ወይኔ ጉዴ! ነጽዬ፣ ይቅርታ ለካ አላስተዋወቅኩሽም። እንዴት ሊሆን ቻለ? ማለት ማለቴማ፣ አንቺ ምን አይነት ትያትረኛ ሰው ነሽ? ሳቂና መጣሽ እኮ ለትንሽ ተዋርደን ነበር። እሺ እንዴት ሆነ? አሁንማ እናትዬውን ጥርቅርቅ አድርጌ ልክልኳ አነግራታለሁ። ከዚህ በኋላማ ኑ ሊራሱ ብትባል የምትኖር አይመስለኝም። ለምን ያምሽል እንዴ? አንቺ ልጅ እውነት ነው። በይ በቃ አሁን ቤቱን ተስማምተናል። ከዚህ በኋላ ወጥመዱን መዘርጋት ብቻ ነው የሚቀረን። እሺ በቃ ሰሞኑን ቀይ። የምን ሰሞኑን? እንደዛማ አይሆንም። ዛሬው አሁኑኑ ከሰዓት ነው መሆን ያለበት። ማሊ ፈሪት ነው ወደቤት የለ ይሄን ነው የሚለች። ምን በፍጹም አትሄጂም። እሺ በፍጹም አትሄጂም። ቆይ ሰላም ተነግረችሽ እንደ ኧረ፣ በፍጹም ምንም አላለችኝም። እንደው ሳስበው ቤት ገብቼ አንዳንድ ነገር ላዘጋጅ ብዬሽ እኮ ነው። በፍጹም አንቺ ከዚህ ቤት መውጣት የለብሽም። ው ች ትመልሼ እኮ መምጣት አይቀርም ቤቱንም ካየሁኝ ስለቆየሁ አንዳንድ ነገሮችንም ላስተካክል፣ አይሻልም? ቆይ መቼ ጠገብኩሽ እና ነው የምትሄጂው? የእኔ ገንዘብ አይደለም ለአንቺ ለማንም ይተርፋል። ማዬ አንቺ እኮ እኔን ለማሳደግ በየሰው ቤት የተንገላታሽው ይበቃል። አሁን እርፍ ማለት ነው ያለብሽ። ሰውነትሽም እኮ ልክ አይደለም። ቢያንስ ሰውነትሽ መስተካከል፣ መመለስ አለበት። እሺ በይኝ እናት፣ ስሙትልሽ። እሺ በይኝ እሺ በይኝ። እንግዲህ መቼስ ምን አደርጋለሁ እንዴ እናት፣ እንዴ ምን ሆነሽ ነው የምታለቅሺው? የተፈጠረ ችግር አለ እንዴ? ያው የቤት ክራይ እንደሆነ እንደምታውቂው ነው በሀገር የመጣ ጉዳይ ነው። አይደለም ትንሽ ወዴን አሞኝ ነው። አይዞሽ እና ቤላ እርስሽ፣ እንዴ ወይ ሐኪም ቤት። እዚህ ጋር ትንሽ አረፍላለሁ። ግን እንዴት አየሺው ቤቱን አው በጣም አሪፍ ሰው ነው። የሚገርምሽ በደም እንዴ በደንብ ነው ማቃቸው የሚገርምሽ ማለት ነው። አቤል ባልዮ ማለት ነው አዋሳ ዩኒቨርሲቲ በጣም ሰቃይ ተማሪ ነበረ እና ሰዎች ሁሉ የሚወዱት ነበረ። የሆነች አንድ ፍቅረኛ ነበረችው እና እንደ ድንገት ጥላው ሄደች እና ከዛ በኋላ ነው አዲስ አበባ ምናን መቶ፣ አሁን ያየሻት ሚስቱ አለች አይደለ እሷን አግኝቶ ምናምን ነው እና የመጀመሪያ ሚስቱ እንዴት እንደሚወዳል ነግሻል አልችልም ግን ያው ከዳችሁ ምናምን ብቻ ብዙ ነገር ነው፣ ህዝቡ ሁሉ የሚያወራው በጣም ይገርማል። እና የድሮ ፍቅረኛ የት ሄደች ተባለ ታባለ እሱ እንደዛ እያፈቀራት እየተንገበገበላት ለሷ ብሎ ስንትና ውጣ ውረድ አይቶ ማለት ነው። እሷ ማለት ነው ደህና ነው ብላ ከውጭ ሀገር የመጣ ባለሀብት ነው አሉ እኔ አሉ ነው አግብታ ሄደች ምናምን ነገር አልተባለልሽ? ቆይ ማነው እንዲህ አግብታ ልትቻለው እንዴ? እኔ ማለት አልገባኝም። ማለቴ ውሸታቸውንስ ቢሆን ብዬ ነው እኔ ምን አውቄ። እሺ፣ በቃ መሰግናለሁ ለማንኛውም ቤቱን ተስማምተናል። ከሰዓት የተወሰነ ቀይ ፍሬ ይመጣል። ይኸው ለአንተ ያዘጋጆትን ገንዘብ። በጣም ነው የማመሰግነው፣ ግን ገንዘቡ በዝቷል። ችግር የለውም። እውነት በጣም ነው የማመሰግነው። ቤቱን ተስማማችሁ እንዴ? ተስማምተናል። ትገባለች። አይ ጥሩ አሪፍ አድርገሻል። እኔ የምልህ ያወራነውን ነገር እንዴት አደረግልህ? እሺ ብዬ ተስማምቻለሁ፣ ግን እንዴት ብዬ እንደነገር አጭንቅ ብሎኛል። እንዲያቤሉ ምኑን ውቀው የሚከብደው፣ ዋናው ነገር እውነታውን ማወቃችን ነው። አስበሽዋል እናቴ መሆንሽን ማረጋገጥ እፈልጋለሁ ብላል፣ ምን ያህል ስሜቷን ሊጎዳ እንደሚችል። እውነት እናትህ ከሆነች ለምንድን ነው ስሜቷ የሚጎዳው? አንድ እውነታውን አውቆ መገላገል አይሻልም? እንዳልሽ ደፍሬ እንመርመር ማለቱ ከብዶኛል። አታስብ እኔ ቀስ አድርጌ ለማዘር ነግራችኋለሁ። አንተ ግን እንዳትጨናነቅሽ የኔ ውድ። እውነት አሳምነሽ ትነግሪያታለሽ። እንዲያ ቤለው ምን ማለት ነው? የእንትና ናት ማለት የኔ እናት አይደለም? ቀስ አድርጌ ነግራችኋለሁ። እንዴት አደርግ ጓደኛ? ዛሬ እኮ ባለፈው የተነጋገርንበትን ጉዳይ ልነግራት ነው። እስቲ እንግዲህ እናያለን። ለማንኛውም ሁሉን ነገር ከነገርኳት በኋላ እደውልልሃለሁ። መልካም ሰላም ነው ታሉሽ። እንዳትጨናነቀ። የምር ነገርሻት? ምን አለችሽ? ምንም አላለችኝም። ያው ለማመን ያህል ለምን እንደምናደርግ ነው የነገርኳት። ብዙም ቅር አላላት። አላቅም። አልደብራትም አይደል እንዴ? ለምን ይደብራታል? በቃ ምሳ በርተን ልብስ ቀይረን እንሄዳለን። እስኪ ሄሎ እማዬ እንዴት ነሽ ሰላም ነሽ አለሁልህ ሰላም ነኝ እኔ እምልህ እችዬ መሽቁቅ የሆነች ሴትዮዋ እኮ እናትነት ማረጋገጫ ተመርመሪ አትለኝም መሰለህ በቃ ምን ታደርጊያለሽ እሺ ብለሽ መመርመር ነዋ በልበል ሰላም ዋል ይሄንን ሁሉን ልንገርህ ብዬሽ ነው እሺ እማዬ እደውልልሀለሁ በቃ መልሼ እሺ ሰላም ዋል በዚህም በዛ ጠንስሳ ጠንስሳ ማለት ነው ዴኔ መመርመር አለብሽ አለቻት። ማን እናትህን ነው? አዎ ማየና ዴኔ ንመርመር የምትለው አያተርድ ተንኮሏን ግን ልታጣላ አሁን በቃ እንዴት አድርጌ ልለያቸው? እንኳን የምትለው ሌላ ስንት ስንት ወጥና ወጥና መጨረሻ ላይ ዴኔ ተመርመር አለቻት። አያተርድ ክፋቷን ክፋቷ የክፋቷን ጥጌ ድረስ እንደምትሄድ እማዬ ሰላም እያናገረችሽ እንዴ? አዎ። እናት እና ልጅ ስለመሆናቸው ማረጋገጫ ምርመራ መመርመር አለብሽ አለች። በጣም ይቅርታ እማዬ፣ ግድ ሆኖብኝ ነው። ችግር የለውም ግን ግን ግን ምን አላደርገው ማለት